በአዲስ ቪዲዮ መጥቻለሁ ማለት ነው እና ኪራ ደረጃ ላይ ብቻውን በመጀመሪያ ቁጭ ብሎ ነበረ። ከዛ በፊት ግን ሰኒ ኪራ በሚተኛ ሶፋ ላይ ተኝታለች ማለት ነው። ከዛም ሲቀሰቅሳት አረ እግሬኮ መሬት የሚነካ ከሆነ እኔ እንቅልፍ አይወስደኝም፣ ሂድ እናንተ ከጽናት ጋር ተኛ ስትለው ደነገጠ ማለት ነው። ምክንያቱም ከዚህ በፊት ትንሽ ቅሬታ በመካከላቸው ነበረ። እንደዛም ሆኖ በጣም ነው የሚወዳት። በነገራችን ላይ ኪራ ጽናትም ደግሞ በጣም እንደምትወደው ሁላችንም እናውቃለን። ከዚያም ደረጃው ላይ ነበረ፣ ሄዳ አለበሰች ሆኖ እናንተኛ እክላሴ ንግባና አንተኛ ስትለው፣ እሱ ደግሞ አይ አንቺ ተኝ፣ ችግር የለውም እኔ እዚህ ይቀመጣለውኝ አሊያ ሶፋ ላይ ነው የምተኛው ሲል፣ በቃ ሰኒ ትተኛና እኔ ሶፋው ላይ ተኛ፣ አንተ ደግሞ አልጋው ላይ ተኛ አለችው ማለት ነው። ከዛም በኋላ አይ አይሆንም፣ አንቺ ግቢና ተኝ ሲላት፣ ይበርድሃል እኮ ኪራይ አለችውና አለበሰችው ማለት ነው። እና አሁንም በመካከላቸው የሚፈጠሩ ነገሮች ምንም ነገር አይነት ቢፈጠርም እነሱ ሁለቱ ምንም መቼም ሊለያዩም አይችሉም ማለት ነው። ሰላም ሰላም! ውድ ሀገሬ ልጆች በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። እንዲሁም ደግሞ የጽናት ድራማ እንደ እኔ ሱስ የሆነባችሁ ፕሊዝ፣ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም አዳዲስ መረጃዎችን አዳዲስ ቪዲዮችን ይዤ በምመጣበት ሰዓት ወደ እናንተ ቀጥታ ወደ እናንተ ቀጥታ እንዲደርሳችሁ የደውል ምልክቱን በማብራት እንዲሁም ሰብስክራይብ በማድረግ በማበረታታት ከጎኔ እንድትሆኑ በአክብሮት ትጠይቃለሁ ማለት ነው። እናም የጽናት ድራማ በጣም አሪፍና ምርጥ ድራማ እንደሆነ ሁላችንም እናውቃለን። ኪራና ጽናት ያው ሁልጊዜም በመካከላቸው የሆነ ከአንዱ ችግር ወጣን ሲሉ አንዱ ችግር ከአንዱ ነገር ወጣን ሲሉ አንዱ ነገር ይገጥማቸዋል። ምክንያቱም የእውነተኛ ፍቅር ውጣ ውረድ እንዳለበት ሁላችንም እንደተገናዘብን ሁላችንም የተረዳን ነው የሚመስለን። እንደዛ መሆኑ ሳለ እውነተኛ ፍቅር ደግሞ ከራሳችን ይልቅ ስለሌሎች ደስታ ስንጨነቅ ነው እውነተኛ ፍቅሩ ጎልቶ የሚታየው ማለት ነው። ምክንያቱም እውነተኛ ፍቅር ራስ ወዳጅ መሆን የለብንም ከኛ ይልቅ ስለሌሎች ሌሎች መጋፈጥ ነው ያለብን ማለት ነው። አሁን የጽናትና የኪራ ፍቅር እንደዛ ነው። ጽናት ከራሷ ደስታ ይልቅ ለሱ ነው ብዙ ጥረት የምታደርገው። እሱ እንዲጨነቅባት፣ እንዲከፋባት ደግሞ ሰክሮ ራሱ ሲመጣ ምንም ነገር እንዲሆንባት በቃ እንዲበርደው፣ እንዲጨንቀው አትፈልግም። ጽናት ሁላችንም በደንብ አድርገን እናውቃለን። ኪራም ደግሞ በጣም እንደሚወዳት፣ እንደሚያፈቅራት እናውቃለን። ነገር ግን በመሃላቸው የሚፈጠረው ነገር ደግሞ ለመልካም እንደሆነ ውሰዱት ማለት ነው። እናም በጣም እንደዛ እኔ በእሷ ፍቅር እየተጎዳው፣ እየተሰቃየው የሆነ የተደበቀ ሚስጥር አለ ለምንድን ነው አይነግሩኝ እያለ ሲያሰላስል ነበረ። እናም ደግሞ እናም ደግሞ ደስ የሚለው ነገር ለናሆሜ ነግራለች እሷ ለመንገር ብትጠጋው ምንም ብትልም አያምነኝም በማለት ለናሆሜ የነገረችውን እውነታ ቀጥታ ናሆሜ ደግሞ ና እስቲ ካፌ ንሂድ ብሎት አረጋግቶት ከወሰደው በኋላ እሱም ደግሞ ጓደኛዬ ከዚህ በላይ መጎዳት የለበትም ብሎ ያለውን እውነታ ያለውን ሚስጥር ሲነግረው ኪራ ደነገጠ ማለት ነው። ምክንያቱም ከዚህ በፊት ሰኒ ምን ብላለች? እውነታውን ሳታውቅ ኪራ ኪራ እውነታውን ሳታውቅ ጽናት ላይ አትፍረድ፣ ጽናት እኮ በጣም ነው የምትወድግ፣ ለአንተ ያላት ፍቅር እኮ ምንም አልቀነሰም አለችው። ከዚህ በፊት ሰኒ ብለዋለች እና ያ ነገር ነው ትዝ ያለው። ከዛ ምን ናሆሜ ሲለው እና ምን አለበት ከዚህ በፊት ለምንድን ያልነገራችሁ እኔ እንደዚህ ስሰቃይ ስጨነቅ ብሎ ከናሆሜ ጋር ሲያወራ ናሆሜ ደግሞ ከዚህ የበለጠ እንደምትጎዳ ስለማቅን ያልነገርኩህ እና ጽናት ወዳ ሳይሆን ሀሴትን ለአንተ ለመዳር ሽር ጉድ ስትል ነበረ። ነገር ግን ጽናት እኮ ለአንተ ያላት ፍቅር ምንም ያህል ቅንጣት እስካሁን ድረስ አልቀነሰም። ነገር ግን ሀሴትም ለአንተ እንደማትሆን ባወቀችበት ሰዓት ያለውን ሚስጥር ተናግራለች ለምሩ። በዚህ ምክንያት ከምሩ ጋርም ተጋጭቼ ነበረ። እናም ደግሞ ያለውን ነገር ለአንተ እንዳልናገር አንተም በጣም ፌንት ነቅለክ ስለነበር እንዲሁም ከቤት ደግሞ በሷ ምክንያት እንደጠፋ ስላወቅኩኝ ነገሮችን ለማረጋጋት ስል ነው ዝም ያልኩትኝ። እና እውነታው ይሄ ነው እንጂ ጽናት ለአንተ ወይ በአንተ ላይ ጨክናም ሳይሆን ለአንተ ያላት ፍቅር ቀንሶ ሳይሆን ራሱን የቻለ ሚስጥር ስላለ ነው። እና ጽናት በጣም ነው የምትወድ፣ ካሁንም በጣም ነው የምታፈቅርክ። ስለዚህ ስለዚህ አባትህ ናቸው ከጽናት ጋር ያወሩትን እያንዳንዱን ሚስጥር እሷ ይዛ ነበር፣ ቃል ገብታ ነበር። ነገር ግን ያንተ መጎዳት ስላላስቻላት ለእኔ ነገረችኝ። ለምሩም ለሰኒም ተናግራ ነበረ። ለአንተ ለመናገር ግን አንተም በሌላ ነገር ጽናትን ስላሰብካት ወደ እሷ በቃ እንዲሁም እሷም ወደ አንተ ለመቅረብ አልቻለችው ነበረ እና እውነታው ይሄ ነው እንጂ ፅናት ለአንተ ያላት ፍቅር ቀንሶ አይደለም ብሎ ያለውን እውነታ እያንዳንዱ ነገር ሲነግረው በጣም ደነገጠ። በቃ የሚገርማችሁ በጣም ደነገጠ አንደኛ። ከዛም ደግሞ ሲቀጥል ያለውን ነገር ተናገረች ማን ፅናት ማለት ነው። ለኪራ አባት ስትነግረው የኪራ አባት ደግሞ በቃ ችግር የለውም ይተዋት ይተዋት ችግር የለም፣ እኔ ሌላ ሚስት አመጣለታለሁ ብሎ ከዚህ በፊት ለኪራ ነግሮ ነበረ የኪራ አባት። እና ኪራ ብዙም ይሄናል ቦታም አልሰጠም። ምክንያቱም እኔ የፈለግኳት ሴት አይነት እንኳን ላገኝ አልቻልኩም፣ እንኳን ቤተሰብ ፈልጎልኝ ይቅርና ብሎ ያው ችላ በማለት ትቶታል። እናም እንደ አጋጣሚ ፅናት እያወራች ነበረ። ከዛ ያለ መስማማት የተነሳ እኮ ሀሴት ከቤት ሄዳለች። ከኪራ ጋር ሊስማሙ አልቻሉም፣ ለኪራም የምትሆን ሴት አይደለችም ስትል ችግር የለውም፣ በቃ እንደዛ ከሆነ የኪራ አባት አሉ ይሄን እያወራች እያለ እንደ ድንገት ኪራ ለምን ብቅ አይል መቶ፣ ከማን ጋር ነው የምታወሪው ስልኩን ካላመጣሽ ብሎ ሲያስደነግጣት፣ ከዛ ጽናትም እንዲህ ምንድ ነው የምትለው ስለ ምንድ ነው የምታወራው አለችው። ማለት ነው። ከዛም አሁን እያወራሻለሹ ከማን ጋር ነው ብሎ በጣም አፋጠጣት። ከዛ እሷም ደነገጠች። ደንግጣ እያለች ከዛ ወጣ ማለት ነው። ወጥቶ ቀጥታ ወደ ናሆሜ ጋ ነው የሄደው፣ ማለት ነው። ወደ ናሆሜ ጋ ከሄደ በኋላ የምሩንም ጤንነት ካረጋገጡ በኋላ ያው ምሩ በሰላም ተመልሳለች፣ አገግማለች። በጣም ደስ ነው የሚለው ማረፍ አለብሽ ብሏት፣ እንዲሁም ከናሆሜ ጋር ነው ያሉት፣ ማለት ነው። እና ናሆሜ ቤት ሄደ ማለት ነው። ናሆሜ ቤት ምሩን ጤንነቷን ለማረጋገጥ ያህል ሄዶ እንዲሁም ደግሞ ኪራ በሚተኛው አልጋው ላይ ከትራሱ ስር የባለፈው እና እንዳልኳችሁ ሀሴት ሁላችንም እናውቃለን። ባለፈው በጣም እያለቀሰች ባደረገችው ድርጊት ተጸጽታ ያስቀመጠችው ወረቀት ነበረ። እሱን ወረቀት ምሩን ሊጠይቃት ሄዶ በዛውም ያን ወረቀት አላየውም ነበር። አውቶ ሲያነበው ስለ ጽናት ስለ ሄኖክ ደግሞ ሄኖክ ጽናትን ሲያስፈራራት እንደነበር ያለውን እውነታ በሙሉ በወረቀት ጽፋለች። ደግሞ ምሩን ያገታት ሄኖክ ነው እንጂ እኔ አይደለውም። እኔን ደግሞ ከዚህ በፊት ከሱ ጋር በጓደኝነት እያለው በቪዲዮ አስፈራርቶኝ ጽናትን የኔ እንድታረጊያት ብሎ ሲያስፈራራኝ፣ እናም ደግሞ ይህም ቪዲዮ ይለቀዋል በማለት በመፍራት ጽናትን በጣም በቃ ሕይወቷን ያበላሻል ብዬ ፈርቼ መድኃኒት ለሁለቱም ነው የጨመርኩት። ምክንያቱም የኔን ህይወት እንዳበላሽ የጽናት ህይወት እንዲበላሽ ስላልፈለግኩኝ ነው። እናም ግዴታ ሆኖብኝ ነው። ኪራ እና እንዳልኳችሁ ያለውን እውነታ እያንዳንዱን በወረቀት ጽፋ አስቀምጣ ሄደችውን ኪራ አነበበና በጣም ተናደደ። ምሩን ያገታት ማን እንደሆነ ጽናትን በምን ምክንያት እንደዚህ የሆነች እንዳለ ሁሉንም ነገር ተረዳ። ከተረዳ በኋላ እና ደስ የሚለው ነገር ማወቁ ነው ማለት ነው። እውነታውም ማወቁ አንደኛ ያለው የተደበቀውን ሚስጥር መስማቱ ደስ ይላል። ሁለተኛ ደግሞ ጽናትን ከሄኖ ጋር ሲጠረጥር የነበረውን እውነታ መስማቱ በጣም አስደስቶኛል። አሁን ላይ የሁለቱም ፍቅር የጦፈ ፍቅር እንደሚሆን ተስፋ አደርጋለሁ። ከዚህ በፊት የተደበቀው ሚስጥር፣ እንዲሁም አባትየው ደግሞ ቃል ጊቢልኝ ያለው ነገር ሁሉም ነገር ተስተካክሏል። በጣም ደስ ብሎኛል። እና ዛሬ ላይ ደስ ያለኝ ነገር ምንድን ነው? በቃ ፅናት ስትፈራ የነበረው የአባቱን አደራ ነበረ። የአባቱን አደራ ደግሞ ዛሬ ላይ ነግራው ሁሉን ነገር ግልጽ አድርጋ አባትየውም ችግር የለም ከሄደች ብለዋል ማለት ነው ያንን ስታወራ ነው እንደ ድንገት የመጣባት ኪራ መቶ ከማን ጋር ነው መጥቶ ብሎ ሲያፋጥጣት ረ ምንም ብላ እሷም እንደፈጠጠች እንደደነገጠች ቀራች ማለት ነው እና ያለውን እውነታ አሁን ላይ ኪራ ሰምቷል ሰኒም ደግሞ ሶፋ ላይ የተኘችበት ምክንያት ኪራና ጽናት ብቻ ቤት ስላሉ አውቃ ነው ሶፋ ላይ ተኝታ እግሬ ከረገጠማ በፍጹም እኔ እንቅልፍ አይወስደኝም ኪራ ሂዳንተ ከጽናት ጋር ተኛ ስትለው ምንድን ነው የምትይ ምን ማለትሽ ነው ሲላል አይ ምንም እኔ በፍጹም እኔ እንዲ ላደርገው አልችልም እናንተ ሁለታችሁ ናችሁ አብራችሁ መተኛት ያለባችሁ፣ ስትል ከዛም፣ ኪራ ደግሞ ያው ውስጡ ሰላም አይደለም። ምክንያቱም በጽናት ምክንያት በጣም እንደተጎዳ ሁላችንም እናውቃለን። በጣም ይወዳታል፣ በጣም ያፈቅራታል። ያለውን ነገር ግልጽ ስላልተናገረች ነው እሷም። ግልጽ ለመናገር የሚያስጠጋት ሁሉ አይመስላትም። ምክንያቱም ኪራዬ በእኔ ምክንያት ተሰቃየክ እኮ በጣም በቃ፣ ራሷን ራሷን ነው የምትወቅሰው፣ ጽናት ማለት ነው። እናም እንዳልኳችሁ ያው ያለውን ነገር ናሆሜም ግልጽ አድርጎ ነገረው። እውነት ለመናገር ጽናት በጣም ነው የምትወድ በጣም ነው የምታፈቅርህ። ስለዚህ እውነታውን ሳታውቅ ጽናት ላይ አትፍረድ፣ እናም ራስን አትጉዳ ጓደኛዬ። ከዚህ በላይ አንተም እንድትጎዳብኝ ስለማልፈልግ ነው እውነታውን የምናገረው እንጂ ጽናት በጣም ምርጥና ጥሩ ልጅ ናት። ፍቅር ምን እንደሆነ ልንገርህ አለው ፍቅር እኮ ከራሳችን ይልቅ ስለ ሌሎች ደስታ ስንደሰት እኮ ነው። ስለዚህ ያን ሁሉ ያደረገችው ከራሷ ደስታ ይልቅ ለአንተ ደስታ ስትልና እንዲሁም ሐሴትን ለአንተ ለመዳር እንዲሁም አባትህ የተናገሩትንም ቃል ለመወጣት ያህል ነው ይሄን መስዋዕት እየከፈለች ያለችው እንጂ አንተን ጠልታክ አይደለም ብሎ ያለውን እውነታ ሲነግረው ኪራ እውነት በጣም ነው የገረመው ማለት ነው። በቃ ግርም ብሎት ደረጃው ላይ ቁጭ ብሎ እራሱን ሲያዳምጥ ነበረ። እንደዛም ሆኖ ሳለ ያለውን እውነታ ካወቀ በኋላ ይህንን ወረቀት ሴት አስቀምጥ አይለችን ወረቀት ካነበበ በኋላ ምሩን ማን እንዳገታት ደግሞ ለናሆሜም እና እንዳልኳቸው ያለውን እውነታ ለናሆሜም ነገረው። ያለው ነገር ያው ሁሉንም ነገር ለማስተካከል አሁን ላይ እየሞከሩ ነው ማለት ነው። ለዛሬ ይዤ የመጣሁት ቪዲዮ ይህንን ይመስላል። ስለነበረን ቆይታ አመሰግናለሁ። ጽናትና ኪራ መቼም ሊለያዩ አይችሉም። እወዳቸዋለሁ። ባይ ባይ